ኔትወርክ ሳይሰራም ነው? ኔትወርክ አይሰራም፣ አይሰራም። ፈረንሳይ ነኝ አልኩሽ፣ ፈረንሳይ ነኝ። እሺ እሺ። ምነው ግን ተረጋጋሽ? ዘንድሮ የት ተጠምቀሽ ነው? ጸበል ሰላም ነው ወይ? እንዴት ናቸው? አይሰማም። በጣም አክባሪሽ ነኝ ፍሩ፣ አይሰማም። አሁን ይሰማል። በጣም አክባሪሽ ነኝ። ይህን እድል ስለሰጠሽኝም አመሰግናለሁ። ዌልካም። በጣም ቅነሽ፣ በርቺ። ከዚህ በላይ ደግሞ ትልቅ ደረጃ አድረሰሽ ደግሞ እንደማይሽ እርግጠኛ ነኝ። በእግዚአብሔር አመሰግናለሁ። ይኒወድ እሺ፣ ፍሬ በጣም ነው የምወድሽ። ኢንኪ በጣም አመሰግናለሁ። ኒወድ ዋው፣ በስመ አብ ሰው ሁሉ ነው የሚወድሽ። አዎ የሰው መውደድማ አለኩ። አይ አንቺም እኮ ጸበኛ ነሽ። አሁን ነው ጸባይ ያደረኩት። ድሮ ጠላ ነበረኩት ነገሮ ነው። ድሮም እኮ እኔ እከታተልሻለሁ፣ ድሮም አሁንም። ድሮም እኮ ስለሚናገሩሽ ነው እንጂ ዝም ብለሽ አትናገር። ያው እውነት ነው። እኔ ዝም ብዬ አልናገርም። ሜላት ቤዚ፣ እርፍ ደግሞ ቆንጆ፣ ጎበዝ በቃ። አንቺ የታጠብሽበት ጸበል ነው ያልሽው። ዚስ ሌዲ ሺ ፋይት ዊዝ

እሱ ደግሞ የጊዜ ጉዳይ ነው እንጂ ድጋሜ ትነሻለሽ። እነህ ልጆችም አባታቸው ጋ ናቸው፣ የትማሄዱም ይመለሳሉ። ያ ብዙ ሰው በአንቺ መንገድ ሄዳል። አንቺ ብቻ አይደለሽም። ሁሉም እየወደቀ እየተነሳ ነው። ማንም ቀጥ ያለ መንገድ የለው። አትመኝ ሰው እውነት ብላውም። ያኔ ብዙ ጊዜ ይከታተልሻለሁ። እዚህ ሀገር ብዙ ነገር የመስራት የማድረግ ብቃቱ ያለሽ ልጅ ነሽ። ኮልኮሌው ስለወራ አይደለም

አረ፣ ከዛ በላይም ታገኛለሽ እንደ አንቺ አንኳክተሽ አንኳክቶ በርሽ ነው የሚመጣው። ስላሌድሽን ነው ስላልፈለግሽ ነው እንጂ ከቤት አልወጣም ብታይ ብዬ የሆነ ዲፕሬሽን ነገር ይዞኛል። ላይ ውጭእኛ ጋርም ነይ ፍራንክፈርት ስትመጪም ከፈለግሽ ደውይ። የሚያውቁሽ አንቺ የሚያውቁሽም ቤስት የኔ ጓደኞች አሉ። የእናንተ ሰዓት ልጆች ያው ያለመገናኘት ጉዳይ ነው እንጂ አሉ ብዙ ነሉዋም አሉ ምናምን የሚያውቁሽ። ስለዚህ ከች ስትይ ፍራንክፈርት ደውይ።

ከማሚ ቤት ወጥቻ አላቅም። ከኢንስታግራም ጀምሮ ቡና ስታፈላ እሷ በምጠጣው እኔ አብሬ ነው የምጠጣ። ቡና ቁጭ ብዬ ሰላም፣ ይሄ ቴንክዩ። በረደኝ ፍሬ እና ምን ላድርግ ጃኬት ልበሳ ፍሬ? ፕሪቲ ወየ፣ ወየ፣ ወየ። የማንሽ አሽቃባጭ እንዴ? ማንን ያሽቃበጥኩት? ጅቦዬ ወደዋለሁ፣ ወደዋለሁ። ይህ ማሽቃበጥ ነው እንዴ? አናታም ትለኛለች። እች ደግሞ ቴንኪ ዩሊ አመሰግናለሁ። ለስዱ ምንም አድረግ አይቻልም። ራሄልዬ እንዴት ነሽ? ሞባረክ ይላል ሮማን ፍሪ ቤሪፉል ምን ሆነሽ ነው ፍሪዬ? ምን ሆንኩኝ? ደብሮኝ ነው ያልኩኝ። ደብሮኛል እኔ ደብሮኛል፣ ደብሮኛል። ጋይስ፣ እንዲህ ቤት መዋል አስጠልቶኛል ነው ያልኩት። የኔ ውድ ከማሜ ጋር ግቢ ንገር አለኝ። ሂድ ሁኬርስ ንገራት። ማሜ ነይ ግቢ በለ ልጆችሽ ደህና ናቸው ደህና ናቸው፣ እግዚአብሔር ይመስገን። እነሱማ ምን ይሆናሉ? እነሱማ ሀብታም አባት አግኝተው እነሱ ድልቅቅ ብለው እየኖሩ ነው። ስለ ፍርዬ በዚህ አይደለም ዛሬ ስራ የለም። እሺ የኔ ውድ ቢዚ አይደለንም ያ አይዞሽ፣ ብዙ ነገር አልፈሽ መተሻበርች ይብላኛለች ቤዚ ያመሰግናል። ይሁን ውድ ፎሎ ላድርግሽ። በቃ ሄድ ቆንጆ ኮመንት የምትጽፉትን ፎሎ ፒስ ሁኚ። ከአባታቸው ጋር አገባ ሌላ ሌላ አግብቶ አይደለም እንደ ችግር የመጣው እንጂ እኮ ፒስ ፈጥር ነበር። አሁን ሌላ አግብቶ እርጉዝ ነው። ስድስት ወር እርጉዝ ናት። አሁን ሴት ናት ያረገዘችው፣ እናቱ እየነገረችው የነበረ በቀደል እርጉዝ ኋላ። ምን ላርገው እንጂ እግሩ ላይ ለምኜ ቢሆን እንታረቅ ብዬ ልጆች ጋር መሆን ፈልግ ነበረ ግን አረገዘ። ሰውየ ብዙ መስራት ትችያለሽ። ዩር ሶስት ስትሮንግ መን ጀርመናዊ ናት። አዎ የሀገሩን ሰው ነው ያገባው። በህይወት ዘመን አለ፣ ከአሁን በኋላ የቀሪ እድሜን ስደተኛ የሚባል አላገባም ነው ያሉ። ስደተኛ አላገባም። ስፔሻል ጠቁረ ብሏል። አረገዛ? አዎ አርግዟል። አረገዘ የስድስት ወር የስድስት ወር እርጉዝ ነው። ታመሽ አርሽን ስታቦኪ ቪዲዮ ተለቀቀ። ይሄ የነዚህን ወሬ ነው የጠላት ወሬ እዛው ሂደን እነሱ ጋ ውራ ሆኔ ጋ ትጻፍልኝ አንተ ለቀቅ። ይሄ እነዛ ግማታሞች ወሬ ነው። ግማታሞች ስለሆኑ ስለ ግማት ነው የሚያወሩት፣ ስለ ብልግና። አረገዘች ወይስ አረገዘ? ኖ አረገዘች፣ አስረገዘ አስረገዘ ይሄ የእነ እከኮች ወሬ ነው እዚህ አምጥታ አትጻፍልኝ እዛው እነሱ ጋር ጨርስ አዎ አረገዘ ኖ አይ አታጥፉብኝ አስረግዟል ነው ያልኩት አስረግዟል ሰውየው አስረግዟል ነው ያልኩት ፍርዬ ቆንጆ ነበር ሰውየው በጣም ቆይ ላሳያችሁ ፎቶ ማርያምን ያበደ ነው እንዴት ነው ፎቶ የሚታየው ባክግራውንድ ፎቶ እንዲያርገን ባሌማ፣ ያበደ እኮ ነው ያበደ ባል። ትቀልዳላችሁ እንዴ? እዩት እዩት፣ ይሄ ነው የልጆቼ አባት። ኧረ ተይ የልጆች አባት ይሄ ነው። ከነ ልጆች ኖ አቤት ደግሞ አይቶት ደግሞ ምን እያደረገች ይሄ ልጄ ነው። ይሁት የመጀመሪያ ልጄ ማይ ጋብሪኤል በስማ ይሁት የመጀመሪያ ልጄ ይሄ ነው። ፌመስ እኮ ነው የሚመስሉት ልጆቼ። ድሮ በጣም ፌመስ ነበር የምንመስለው እኮ ጀርመን ላይ ዘና ኧረ ተይ ብላኛለች። እሺ ብዬ ሄዶ አስራሽ ያጠፋሁት ፎቶ ለጠፈች ብሎ እንዳይከስሽ። አዎ እነዙ ሆን ስራ የላቸውም። እነዙ ሆኔ ፎቶ አንስተው በፌስቡክ ይልኩለታል። ችግር የላቸውም እኮ እንሽ ሳይ ግን ፍሬ ኦኬ እግዚአብሔር ያሳድግልሽ። አሜን አሜን አሜን አሜን። ይህ ትንሹን ቆይ ላሳያችሁ ትንሹ ጮጪውን። ኮስተር ያለ ጮጪ አለኝ እኮ ማይ ኖዋ ኖህ ወራሪው ኖህ። እኔን አይመስለም፣ እኔን አይመስለም። እዩት፣ እኔ ነው ይመስለኩ። በጣም ነጭ ነው እንዴ? ባልሽ? አዎ ጀርመናዊ እኮ ነው። ጄኒ ጌታ፣ ወይ ፍር ታድለሻል። አዎ፣ ሶ ሃንድሳም አንቺን በነጭ አዎ እኔም በነጭ ነው ያኛው። እኔ በነጭ ሁኝ ነጭ ሲሆን ማለት ነው። አንቺን ነው ቁጭ ገቡ። በጣም ነው የምወደው፣ ከልቤ ነው የማፈቅረው። በቃ በፍቅር ነው መሞትለት ዳይንዞን ዚት ቪ አይነ ኢታሊያን ሻውስ አረ ጣሊያናዊ አይደለም ጀርመናዊ ነው። ጀርመናዊ ነው ጋይስ ጽልት ያለ ጀርመናዊ ለዛውም፣ እነዚህ ሁ ዘረኞች የሚባሉ ጀርመናዊ ነው። ዘረኞቹ ጀርመናዊ አይዞሽ ለበጉ ነው፣ ለበጎ ነው። ዘሮቼ እኮ ናቸው፣ ዘረኞች ናቸው። አዎ በጣም ፍርዬ በልጠሽ ተገኘ። ልጆችሽ ወደ አንቺ እንዲመጡ እንግዲህ ከእግዚአብሔር ጋር። እኔ ጀርመን ጋር ተካስሽ አልወጣውም። እንግዲህ ፍርድ ቤቷ ለአፕሪል እንደገና ይታያል ተብሏል። ፍርድ ቤቱ ይሄ ፍርድ ቤት ተጭበርብሯል ተብሏል ሲጀመር ማለት ነው። ያጭበረበረኝ የጉንዳ አምት ከለን ነው የጉንዳ አምት አጭበርብረውኛል። የጉንዳ አምት ነው የሚጠየቅበት። አሁን ፍርድ ቤት ስንቀርብ ለምን አልጠየቁም? ማን ምን አይነት እናት መሆኔን ሳያዩ እሱ ገና ለገና ጀርመናዊ ስለሆነ ማለት ነው ሂድ ውጣ ብለው ከቤት የማስወጣቸው ራሱ ይሄ ፌር አይደለም። ትክክለኛ ፍርድ አይደለም የተሰጠኝ እና ፍርድ ጠብቃለው ማለት ነው። ፍርድ ነው የምንጠብቀው። ሰው አውቆ ነው ብዙ ነገር የሚያጠይቁሽ። እኔ የምፈልገው ነው የምመልሰው እንጂ ሁሉንም መመለሳለ። እንዲዩ ጋይስ ሁሉንም አይመልስም። ችግር የለውም። እሱ ጋር ይደጉ እናት ኖ እንዴ፣ ይረሱኛል? አሁን እኮ ሌላ የአባት ሚስት አላቸው። እስከዛ አታውሪ፣ መረጃ ይይዝብሻል። ስንት መረጃ አለው። ባለፈው ሰክሬ እዛ ከዝሆን ጋ የሄድኩ ቀን ሁሉ ሪከርድ አድርጎኛለሁ አይደለ እንደ ሪከርድ እንደ ሰከረ መሆኗን ምናምን ብሎ ሰውየው የሌለው መረጃ የለም። ቲክቶክ ላይ ያለው በሙሉ እጁ ላይ አለ። ያው ሊያጠቃኝ ነው የተነሳው። ቀንቶ እኮ ነው። በጭራሽ አይረሱሽም። ያው አያቸዋለሁ እኮ አርብ አርብ ሄዳለሁ። አሁን ለሚቀጥለው አርብ ሄዳለሁ እኔ አይታክ ውመን

ፍሬ ዓይነይ መዓረይ ዩ ሃ ይ እዩ አይኑ ማቤብ ነሽልኛ እንትን ምን የተኳኳልሽው ነገር አለ? ተኳኩዬ እኮ ነው። ዛሬ በጠዋት ወዴት ለመሄድ እ ቦይ ፍሬንድ አምሮኛል ጅቦይ፣ አንተም የሩቅ የሩቅ አልተመቸኝም። ቦይፍሬንድ አማረኛ አይደለም የሚባለው አይ ማን ነው የሚደውልለት? ምቀኛ ሁሉ ስልክ እንቅልፍ ነሱ። እና ዛሬ እንዲያምሮብሽ ምናምን፣ ምንድን ነው ወዴት ነው? ከተማ ነው የምወጣው ሾፒንግ ምናምን ለማድረግ ሌላ ነገር የለም። እንደዚህ ዋን ናይት ስታንድ ምናምን ከተገኘም ዞር ዞር እላለሁ። ችግር የለም? አሬ፣ ይቅርብሽ ማለት ነው ስለሆነ ይቅር እንደ በፍቺ እንትን ካለ በኋላ ይሻላል። በርሽ ምናምን ደስ የሚል ነገር አረጠሽ ነበር አላለኝም። የተመታ ደውሎ አስወጡት። ስሙ ተው ተው ሲሉ የኔን ፍላጎት ስሙ። ወዳቸዋለሁ፣ አከብራቸዋለሁ። ባላቸው በሰላማቸው ይብዛ። በኋላ እንገናኛለን፣ ልወጣ ነው።